ው ለመለየት ስላልተቻለ አንቺ ደግሞ እንኳን 50 46 ሺህ አይደለም 10 ዶላር እንኳን የተበላብሽ አትመስይም፣ ከሁኔታሽ ሁሉ ያስታውቃል። ፈገግታ፣ ያለቀሱ ሰዎች፣ የተናደዱ ሰዎች ያስታውቃሉ። ሚዲያ አንድ ላይ አንድ ናቸው። ስለ ይሄን እንዲጣራልኝ አንድ ናቸው። ታዲያ እዚህ ስትንጫጩ አብሮ የነበረው ሲንጫጫ

ቤቷም እዚህ ስላዩት ነው ወባል አላቃትም አላለም ሁለት ቀን የሚያየዋት አላለም ቤቷ ምን ይሰራል? አንድ በል ሁለተኛ ደግሞ ቤት ስትከራይ ለፀጉር ቤት ማስታወቂያ ሲሰሩላት እንደገና ምንድን ነው ቤት ሲያከራየኋት ማስታወቂያ የፀጉር ቤቱን ማስታወቂያ የሰራችው ሀቢባ ናት። እኔ ነኝ መጀመሪያ ሚካኤል ሚካኤል እንደ ያመጣት ሀቢባ ማን ያመጣት ሚኪ አቢባ ማጣቷን ያውቃሉ ስትናገሩ ነው ብለው የለም። ግን ያ ተስፋ ሀረርጌ ያደርገ ነው ማን ነው የሚሉት? እቺ ልጅ ለይ ባለት እንዲያርጋ ሄዳለች እያሉ ሲነግራቸው ለእነ ሚኪ ለምንድን ነው መልሶ የሁሉ ያስደረጉት? እጨርሻለሁ መብረቁ ተስፋዬ አደርጌው፣ እራሱ መጣ ተስፋዬ ራሱ። እኔ አንዴ ልጨርስ። እኔ መብረቁ ከዚህ በፊት ሰርቷል አሉ። እኔ መብረቁን ግን ያወቅኩት እሷ ከጠፋች በኋላ ነው። አውቀዋለሁ። መብረቁን ቲክታክ ላይ አየዋለሁ። ግን አንድ ቀን ስለ እሷ ሲያወራ ፎቶ አልለጥፈም አይቼ አላቅም። ባይኖሮ እኔ አልበላም። የመትረፍ እድል ነበረኝ። እንዴት እንደሆነ ባላቅም አላየሁትም። ገብርኤል እና ማስታወቂያ ደግሞ እኔን የሰራውላ ቁጥሬና አግኝታ ደወለችልኝ። ማስታወቂያ የጸጉር ቤት ስትለኝ እሺ ያልኳት ሄድኩ። ጸጉር ቤቱን አየው ዋጋ ተስማማን። ከጠየኳት እንደውም ጨምሬ ከፍልሻለሁ አለችኝ። እሺ ያልኩኝ ብሬን እየተቀበልኩ ማስታወቂያ ለሰባት ወር ሰራውላት። በዛ የተነሳ ተግባባንና ቤተሰብ ሆን ማለት ነው ቤተሰብ ሆነን መጨረሻ ላይ ከዳችኝ እና እንደዚህ ያደረገች እናቴ የለኝም አላለችሽም እናቴ ሞታለች አላለችሽም እሽ ክርስቶስን ፍረዱልኛ እኔ ይሄው በህይወት አለው ይሄው ፍረዱልኝ እቺ ቀጣፊ ሌባ ከሰማይ የወረደች ሰይጣን እኔ እናት አለው እኮ እኔ ሰው መሆኗን እጠራጠራለሁ እስከ ማለት ደረጃ ላይ ደረስኩ ለምን ለእኔ ነገረች ሌላ የሰማሁት ሌላ ነው ብቻ እግዚአብሔር ይፍረድ ጠይቀኝ። ሚኪ ማለት ከዛሬ አንድ ዓመት ከሁለቱም ከሦስት ወር በፊት ማሂ ጋር እንደሚተዋወቅ ሰጥተሻል አይደል? አሁን እናንተ ስትሉ ነው የሰማሁት። ማዘር ናቸው ያሉት። እና ሚኪ ጋር ትቀራረቡ ነበር። ምክንያቱም እኔ ማይና ኦኬ ልመልስልህ እኔ እና ሚኪ እንደ ማንኛውም ቲክታከር በቲክታክ ላይ እንታዋወቃለን ፎሎ ተመላልሰናል እና የመጀመሪያ መጀመሪያ ጊዜ ዱባይ ሲመጣ ታስታውሳለ እኔ ገና ያን አዲስ እየፈመስኩ ነበረ እና ሚኪን ለማግኘት ሳራ ልሀበሻ ሬስቶራንት ሄጄ አብሬ ፎቶ ቪዲዮ ሰርቻለሁ ድሮ ማለት ነው አንድ ቀን ከዛ በኋላ ደግመን አልተገናኘንም ስልክም ተለዋውጠናል አውርተን አናውቅም ከዛ ውጪ የሆነ ሰዓት ላይ አውርቼው ነበር፣ ጌም አብረን እንጫወት ብዬ። ከዛ ውጪ ስለ ማሂ ያወራነው ነገር የለም። ግን ማሂ ምን ትለኝ ነበር ሚኪ ልክ እንደ ልጄ ነው ትለኝ ነበር። ልክ እንደ ልጄ ነው የዱባዩን ይሄ ታክሲ ያንቺና የእሱ ፎቶ ነው ጎንና ለጎን ተን የሚለጠፈው፣ ሞዴል የምትሆኑት ብላኝ ነበር። ከዛ ውጪ እኔ ማሂ እናንትና ያላቸውን ነገር እኔ ነግራኝ አታውቅም። ለሀቅ ከሆነ ማን ነው ከዛ ሌላ ጥያቄ የምጠይቅሽ ነገር አለ። 46000 ምናሪያል ተበልቻለሁ ብለሽ ነበር አይደለም? አዎ። እና አንቺ አሁን 46000 ተበልተሻል? አንቺ አዎ። ጥያቄ ከዛም በላይ ነው። እርግጠኛ ነሽ ተበልተሻል? ይኸውልህ፣ እኔ ርሲት አለኝ፣ ሁሉንም ሳይሆን የተወሰነ እኔም ተታልዬ ተባልቼ ተበልቼ ነው ያለች። እውነተኛውን እና ውሸተኛውን ለመለየት ስላልተቻለ አንቺ ደግሞ እንኳን አምሳ አርባ ስድስት ሺህ አይደለም አስር ዶላር እንኳን የተበላብሽ አትመስይም። ከሁኔታ ሁሉ ያስታውቃል። ፈገግ ለምን ራሴ ማጥፋት ነበር ያለቀሱ ያለቀሱ ሰዎች የተናደዱ ሰዎች ያስታውቃሉ። ሚዲያ ላይ እያለቀሱ የተመላለሱ ቪዲዮ እየሰሩ ህግ ለህግ ቦታ እየሄዱ አሁን አንቺ እኔ ህግ ጋር ለመሄድ ነው የማይመስል ነገር ያስተኛ ለኔ ሐሳብ ለቱን ወለት በደፈናው የምትፈርድ ከሆነ ማውራት አንችልም። በመጀመሪያ ጠየቀኝ ጥያቄ ከልመልስልክ እሺም ጠየቀኝ። እኔ ርሲት አለኝ፣ የተወሰነውን ርሲት አለኝ። ሌላውን ደግሞ ቤቴ ስትመጣ የነበረ የፖሊስ ካወጣው ወደፊት የቢልዲንግ ካሜራ አለ። ወደ ህግ ሄጅ አለው በህግ ይዥ አለው። ኦልሬዲ ማለት ነው። ግን ግዴታ መበላቴን እንትን ለማለት ወጥቼ ኡ እርዱኝ ማለት የለም። ለምንድን ነው ቪዲዮ አልሰራሽ? እኮ እኔ ምናልባት ትመልስልኛል እርግጠኛ ከአካውንቴን ማለት መጀመሪያ ግባ

ይሄ በደፈና መፍረድ ነው። በደፈና እየፈረዳችሁ ነው። ሁሉ ነገር የሚኳካው ታውቃለህ። መጀመሪያ ሂድና አካውንቴ ላይ ግባ። ደግሞ መክሰስ አለ መክሰሴን እኔን ጠየቀኝ፣ ልመልስልክ። እኔም እኮ ቪዲዮ ሰርቻለሁ እንደተበላው ግን ወጥቼ የተለየ የተለየ በእኔ ሰበብ ተበልቷል ልል አልችልም ምክንያቱም እኔ የተበደርኩት ነው እኔ የምከፍለው ብር ነው ሲቀጥል ለህግ ነው የሚሄደው ሶስተኛ ደግሞ ወጥቼ ኡኡ እርዱኝ ብዬ መፍረጥ የለብኝም ራሴ የገባውበት ነው ማንንም ሳላማ ራሴ ሲቀጥል ደግሞ ስለ እኔ መፍረድ የምችለው መረጃ ሲኖርክ ነው ነገር ሁ ነገ ነ ነ ነ ነ ነ ነ ነ ነ ነ ነ ነ ነ ነ ነ ነ ነ ነ ነ ነ በእንትን ይሆናል በሚል የምትነዱ ከሆነ ይሄ ነገር ማብኳካት ነው። እሺ፣ እንደተማረ ሰው ከሆነ ግን ሪል አድርገክ እንትን አድርገክ ማውራት ነው። አለበለዚያ እንዲህ ነው በግምት የምትነዳ ከሆነ ያ ነገር ብጥብጥ ነው የሚያደርገው። በግምት አትነዳ። ኦኬ። እና ጠይቀኝ፣ ለጠየቀኝ ደግሞ መለስኩልክ። አኔ በበል ራሴ ነኝ የተጎዳውት የማንንም ሰው ብር ነው እና ተበሉ ብዬ አላስበለውም። በአሜሪካኑ ስትለኝ ራሱ እንትን አላልኩም ማንንም ሰው ነው እና አሜሪካን ይደላችሁ ይሄን ያህል ብር አውጡ አላልኩም። ገባክ ርስካል አልወሰድኩም። ግን ራሴ ያደረኩት ደግሞ ራሴ እወጣለሁ አለ ለሳቡ ጥምካልኩ ከዚህ በላይ ራሴ ከሶስቶር በፊት ልስልሚ መብረቁ ከሶስት ወር በፊት ማስታወቂያ ሰርቶ የዚችን ሴት ፎቶ ለጥፎ ሀገር ለሀገር ሲዘዋወር ነበር። አንቺና ሚኪ ግን ይሄን ነገር እያወቃችሁ እያወቃችሁ፣ አትበል አትበል አላየሽም አላቅም፣ ገብርኤል ምስክሬ ነው። ልጅ የኔ ሳይን በቅ ኖሮ እኔ አልበላም ኖሮ። አየክ፣ በዚህ ለዚህ ነው በደፈናው አትመራምል። በደፈናው ነው ሚዲያ ላይ አይደል እንዲህ ያለሽ ነው፣ አይመቸኝም ሲጀመር እኔ ባቅ ኖሮ ማለት ነው፣ ባቅ ኖሮ የልጄን ጉሮሮ ይዤ እዚህ ጣጣ ውስጥ ባልገባው። ልጄ ይኸው ትምህርት ቤት ሳላስገባው፣ ቤት ባላስቀመጥኩት። ኦኬ፣ አዳምጠኝ፣ መጀመሪያ አስጨርስ። እኔ መብረቁን አውቀዋለሁ፣ ግን መብረቁ በሷ ፎቶ የሰራውን ይኸው ገብሬ ላይ እኔን ያዘው አይቼ አላውቅም አላውቅም። ከእሷ ጋር ግንኙነት እንዳለኝ በጣም ብዙ ሰው ያውቃል፣ ማለት እሷ ጋር እየተመላለስኩ ቪዲዮ እንደምሰራ። አንድ ሰው መብረቁ ቤት ይሄ ተፈጥሯል ብሎ ፎቶም ሆነ ቪዲዮ በውስጥ አላከልኝም። ገባክ? ለምን ብዙዎቹ ሰዎች በአካል አያውቋትም፣ እኔ ግን አውቃት ነበር። መብረቁን ደግሞ ከናን ካስቴ አላየውም ነበር፣ እሱ ለሷ ብሎ የሰራውን ቪዲዮ ባይኖረው። አልኩህ እኮ እኔ ራሴን አላስፈልም። እኔ ሰውን አላስፈለውም ራሴን ያስፈለውት። ገባክ? ስለዚህ በደፈናውና ይሄ ገና ለገና ልደመት ተደምጫለሁ በሚል ዝም ብለ አታውራ። ማውራት የሁሉም ምላስ ያወጣውን ነገር በኋላ ለምንለት ይፋ ፋሲካ፣ ቆይ እንደ እሱ ሳይሆን ተረጋግተን እናውራ። ግን እኔ አንድ ጥያቄ አለኝ፣ ፋሲካ ከሚኪ ወንድም ጋር በተያያዘ እና የሚኪ ወንድም ግንኙነታቸው ምንድነው? ገንዘብ ትራንዛክሽን በአንቺ በኩል ያልፍ ነበር ወይ? ስለዚህ ስቲ ማብራሪያ አስቸው። ስለዚህ ደግሞ አሁን እንደዚህ ተጨባጭ መረጃ ያለውና አንትን ያለው ነገር ስጠይቀኝ በጣም ደስ ይለኛል። አሁን አንተ የጠየቀው ጥያቄ ሶፒውር ነው፣ መልሱም አለ ጽድት ያለ ጥያቄ ነው የጠየቀኝ መጠየቅ ያለበት ጥያቄ ነው እንደዛኛው ዝም ብለ ካልዘባረ አንደኛው ለጥያቄ ክ መልስ ልስጥክ የሚኪ ወንድም በእኔ አካውንት ብር አስገብቷል እሱም እንዴት በለኝ እሷ ጋር እኔ ብር ነበረኝ ከዛ በፊት ኦሬዲ ፋሚሊ ነን ብዬ ካለ እሱንም ስክሪንሹት እልክልካለሁ ከፈለጋችሁ እዚ ላይ አሁን እልክላችኋለሁ ምናልኳት ማሬ በኢትዮጵያ ብር አለሽ እንዴ የኢትዮጵያ ብር ካለሽ ፕሊስ አስገቢልኝ ሁለት መቶ ሁለት መቶ ሀምሳ አንድ ሺህ ብር እፈልጋለሁ አልኳት እውነትም ደግሞ ዝርዝሩን ልኬላታለሁ መሰረት ላወጣ በሆነ ጉዳይ መሰረት ላወጣ ዝርዝሩን ልኬላት ፎቶ አንስቼ ወረቀት ላይ ብር ይሄን ያህል እፈልጋለሁ እሺ አካውንት ሽላኪልኝ አለች ኦኬ አልኳት አካውንት ላኩላት እኔ ባልኳት ሳይሆን በጣም ቆይታ ደጋግሜ ጠየቅኳ ከዛን ደብሮኝ ተውኳት ያንን ብር ካገኘሁ በኋላ ልክ ወደ ኢትዮጵያ ልመለስ አንድ ቀን ሲቀር ብሩን አስገባችው ስንት አስገባች እኔ የጠየኳት 251000 እሱ ያስገባችው 148000 ብቻ ከዛ ጸጥ አልኳት ማነው ያ ብር እዛ ፕሌን እንትን ኤርፖርት ውስጥ ቁጭ ብዬ ፕሌን አመለጠኝ ትኬት ገዛውበት። እና እኔ ለጠየቅከኝ ጥያቄ ይሄ ነው መልሴ። መረጃም አለኝ ስክሪን ሹትም አለኝ። ማን አሁን መላክ ይችላሉ። እንደዚህ አይነት ተጨባጭ ጥያቄ ሲኖራችሁ በመረጃ የተነሳ ጠይቁኝ። አለበለዚያ ይሄ ጂኒ ጃንካ ጅቡቲ ዝም ብሎ በምሳሌ ማንም ሰው እንዲጠይቀኝ አልፈልግም። በምሳሌ አይሆንም። በመረጃ ከሆነ ግን ኑ ዌልካ ይሰማል። ወንድሜ ተመለሰልክ ጠይቀኝ ደግመህ ጥያቄ ካለ በመሰለኝ ነው የሚያወራው እሳቸውም በመሰለኝ ልጅቷም የመጣችው በመሰለኝ ነው የምታወራው እሱም በመሰለኝ ምክንያቱም ስለ እኔ ምንም የሚመለከታቸው ታሪክ በመሰለኝ ነው እያወራለ በጠቅላላ ጥላቻ ስላለበት ማለት ነው

አይደዋወሉም። መጨረሻ ስልኳን እስከ ጠፋኝ ድረስ ማለት ነው። ጋደ እናቴ አሁን የውሉት አሁን የእርስዎ ልጅቷ አሁን ስትናገር የዛሬ ሦስት ወር እንደመጣች ነው። ለመሸፋፈን ይሆናል አልመጣችም አሉ። አይደለም ሦስት ወር ይሆናል ያለችው ሪ ሆናል፣ አይደለም ያለችው። አዳሙጥ የምትለውን እኔ እኮ ነገሩ እንድጠራ ነው የሚጨጋጨው። እናንተም እንዳትሳሳቱ፣ እሷ እንዳትሳሳት ነው ሀቅ ይዛችሁ እንድትሄዱ ነው። ምናልባት ልጃችሁ ቅድም የነበረችው ልጅ ቤቷ ሂዳ እንዳየች ስትናገር ነበር እና ያ ቤት የት ነው የማን ነው? እናንተ ተከራይታችሁ ነው ቢባልም ያው ተከሳሾች ስላሉ እነሱ የእሷ መሆኑንም መከራየቷንም ማጣራት ስለሚቻል ስ ገስት እኮ ነው የሰው ንብረት ይሆናል፣ እንጂ ገስተ ሀውስ እኮ ነው አሉ። ትልቅ ቢላ ነው አሉ። ጨዋታ ነው ተናገር። የራሳቸው ጉዳይ አይባልም፣ አይባልም። ምነው ተይ እንጂ አትቀልጂ። ማዘር መጀመሪያ ልጅቷም ትረጋጋ ሀሳቧን በነፃነት እንድትገልጽ የሚሆን አሁን ጥያቄው ግልጽ ነው። እሷ የራሷ ቤት አላት ወይንስ ደግሞ በተከራየችው ገስት ሀውስ ውስጥ ነበረ ግንኙነቱ የነበረው ወይም የተገናኛችሁት የሚል ቀላል ጥያቄ ነው። እሷን ክሊር አርግልን ስ ለመሰለሽ ሌሽ ግልጽ እንድታረጊው እንድታደረጊ እንኳን ጅራቱ ተገኘ እንጂ ገታውስ ብት ገታውስም ያው እዛ የመከራየቷን የምናረጋግጥበት ነገር ስላለ ተከራይታ ነው ብትልም የተከራየችበትን ቦታ ስለምናረጋግጥ፣ የእሷ ከሆነ ግን የድሃ ገንዘብ ሊመለስ ስለሚገባ የምንጠይቅበት ሁኔታ ስለሆነ በግልጽ ሳትፈሪ

ብንመጣ ታሳይናለሽ ቤቱ ድረስ ይሄንን አሁን ስልክሽን በማዘር ኢምቦክስ አድርጊልኝ። ደውልልሽና መተን ያው ሃያ ምናምን ሺህ ህዝብ ፍትህ እየጠበቀን ያለው እዛ ሂደን አንቺን ባለሽበት አከራዮችን የምንጠይቀን የምናረጋገጡበት ምንሄድ ካልሆነ ነገር አንቺን ውሸታም ትሆኛለች ማለት ነው። ሁለተኛ ጥያቄ ጥያቄ ለመጨረስም ከተወሰነ ጊዜ በኋላ ስሰማ ስለነበረ አንቺ ስታወሪ በነበረበትም ሰት ሚኪ ያገኘሽው ጊዜ እና ማዘር ቪዲዮ ፍራውልን የመረቁበት ምን ያህል ልዩነት አላቸው? ከዛ በፊት ነው ከዛ በኋላ ነው ወይስ የዛን ጊዜ የሚለው ለይልኝ። ቪዲዮ ከተቀረጸ በኋላ ከአምስት ከስድስት ቀን በኋላ ነው አጋጣሚ አሳይቻት እኮ ነው ማህኒ የማዘሯ መኖሯ እንደዚህ የማህኒ ማዘርን ቢያስ ያሳየዋት ነው እንት ነው የተባለው ፍራኦል ጋር ገንዘቡን ሲላከው እና አንቺ ከሚኪ ከተገናኘሽ በኋላ ነው ወይስ ከዛ ከዛ በኋላ እንዲሁም ያሳየዋት እንዲሁም ያሳየዋት ሚኪን እንትም ቢይ እሱ ካስተዋወቀኝ በኋላ የፍራኦል መልእክተኛ ላይ ሲባል ይሄ ልጅ እናት ነው ሲባል፣ አዎ ሲባል፣ እንደው አሳየሁት ከዛ እሷ ሼር አደረግችለት ለእንተና ለሚኪ መብረቁ እኔ አንድ ጥያቄ ልጠይቅና፣ እኔ ጥያቄዎች ላጠቃለል እ አንቺን ሚኪ ስለ ፍራኦል የፍራኦልን ብር ይዞ ከመምጣቱ በፊት ነው መሀሌት ቤት ያገኘሹ ወይስ ከዛ በኋላ ከብሩ በኋላ ነው ሚኪን መሀሌት ቤት ያገኘሹ? ንተስሽ እኔ ጥያቄዎች ዩ አንዴ ከተነጋገርን እንትኖችን ትይሆን የእኔ ጥያቄ ምን መሰለሽ እናት ተረጋግተሽ አዳምጪኝና መልሽልኝ ሚኪን ያወቅሽው አንቺ መሀሌት ቤት ያገኘሽው ፊራ ሀያ ሺህ ብሩን ከመላኩ በፊት ነው ወይስ በኋላ ከመላኩ በፊት ነው ቪዲዮን ሰራሁት። ቪዲዮን ከሰራው በኋላ አጋጣሚ ልጅቷን ይዤ ስሄድ እሱ ከዛ ቤት እየወጣ ተገናኘን። ከዛን አስተዋወቀኝ። ከዛ በኋላ ቪዲዮን አሳየኋት ማሂን። ከዛ ወደ እሱ ሽዋወቀሽ ራሱን አስተዋወቀኝ። ያላቆም ሲጀመርሱን። አዎ፣ የኔ ጥያቄ ግን አሁንም አልገባሽም። ይኸውልሽ ሚኪን ያወቅሹ ለምሳሌ አሁን መብረቁን ወይ እኔን ያወቅሽኝ ዛሬ ነው አይደል? እኔ ለምሳሌ ዛሬ ነው ያየሁሽ። ይሄ ችግር ከተፈጠረ በኋላ አይደለም ሚኪን ያወቅሹ አንቺ ሚኪን ያወቅሹ ብሩን ፊራ የላከላችሁን ማዘር ፊራ አመስግነው፣ ቪዲዮ ሰሩ። ያ ቪዲዮ ፊራ ጋር ደረሰ። ፊራ ደግሞ በሚኪ አማካኝነት ለእናንተ ገንዘብ ላክ አደለ? በሚኪ አደለ? እንደዛ ነው። ከዛ በኋላ ግን የኔ ትልቁ ጥያቄ እዚ ጋር ስለሆነ፣ ትልቁ የኔ መልሶች የሚገኙት እዚ ጋር ስለሆነ ነው ሚኪን ያወቅሽው? ከቪዲዮ በፊት ነው ከቪዲዮ ከቪዲዮ ብሩ ከመ ብሩን ተናግራችሁ ከጨረሳችሁ በኋላ ነው ወይስ ከዛ በፊት ነው ማሃሌት ቤት ያገኘሽው ከዛ በፊት ነው ያወኩት መልሳለች መስዬ ነው

እኔ የተናደር ለህብረት አገናኘኝ ያልኩት ምን ሆነ ነው? መስሊሙ እኮ የዋሽም ያላየሁ አይናገር ያልኩት ለዚህ ነው። ማዘሪ እኔ ሁሉም መረጃ ነበረኝ የወንድ ልጆቻቸው አድራሻ፣ ፎቶቸው ሁሉም ነገር አለኝ። ግን ሳሳቸሁትናት አብራቸው ነበት ማለት ነው እንጂ ሌላው ሌላው ይሄ የወርቁ ያነሳሁት ልጃቸውኛ ገንዘብ ስለምትወስድ ከፍተኛ ገንዘብ ስለዘረፈች እሱን ለማመላከት ና እርስዎን ለማግኘት ነው። አራት አልገባም። ቅድም እኮ የማንበረ እኔ እኮ የማንበረ እዚህ ጉዳይ ማነው እሚጠራኝ? ያዕቆብ ጎንደር የደወለልኝ እኮ ስልኩ ቁጥር የአቃል እሷ ናት የሰጠችው አይደል? ምን አድርግ ምናምን ተሰጠችው አላቅም። እሱ ግን ነግሬዋለሁ እሚነገር እና ብየዋለሁ። እኔ አላቅም እኔ እና እንፈልገው ለምን አላቅም። እኔ አልያቀሽም አላቅሽም ባባዬ፣ እኔ አንድ ላይ አንድ ናቸው ስለ ነው ይሄ እንዲጠራልኝ ስለ አንድ ናችሁ። ታዲያ እዚህ ስትንጫጩ አብሮ የነበረው ሲንጫጫ፣ እኔ ያ ሲንጫጫ ወደኛ ስትመጡ አንዴ በጸጉሯ አንዴ በሹሩባ ዘና ብላ ነው የምትንቀሳቀሰው። እኔን አልጠይቀኝም። አገር ወታለች ነው የተባለው። ውሸት እንደሆነ ወታለች ወታለች። ሌላ መረጃ

ነገር ግን ከሀገሯ ወጣለች፣ ከነ ልጆቿ ነው የወጣችው ወይንስ ብቻዋ ነው የወጣችው? ስለዚህ የምታውቂው ነገር ይኖር ይሆን? ይኸው፣ ልክ አንድ ነገር ልንገርህ። ከልጆቿ ጋር ነበር እዚህ ዱባይ የምትኖረው፣ ሻርጃ ማለት ነው። ቤቷ ሄጃለሁ፣ አንዴ አይደለም፣ ደጋግሜ ሄጃለሁ። ልጅ ኑን ላይ ይዤ ማለት ነው። እና ምን ስትለኝ ነበረ? ልጆቼ፣ ልጆቻችንን ካናዳ እናስተምራለን እኔ እናንቺ ዓለምን እንዞራለን ስትለኝ እና እኔ ትንሽ ደጋፊ ካለኝ ከፈጣሪ ጋር ይበቃኝ። በጭፍን እንትን ከምትሉ እያንዳንዱ ነገር ሰጥቷል። በመስከረኝና በመስከረም አስራ ሰባት አይደለ ኤምባሲን ገባለን ማለት ሪሌሽን እንዳላቸው ፊራን ደግሞ እንጠይቀዋለን። የላከው ሀምሳ ሺህ ብር ነው ወይስ አይደለም፣ እማዘርን እንዴት አወቃቸው፣ ማህይን እንዴት አወካት ብለን ፊራን እንጠይቀዋለን። ማይጠይቅበት ምን ምክንያት የለም። አሁን ዋናው ቁም ነገሩ እቺ ሴትዮ የወሰደችው ሀምሳ ሰባት ሚሊየን ብር ነው። ከዚህ ሴትዮ ጋር እንዲ ተጠያቂ መሆኑ መቶ ፐርሰንት እርግጠኛ ነን። አሁን መጀመሪያን ያሰብኩት አዲስ አበባ ውስጥ ቤት አላት የሚል ነበር የደረሰኝ መረጃ። ምክንያቱም እሷ አዎ ማዘርጊ እሷ ምን ብላ ነበረ መብረቁ እኔን የሚያሳድድ ያለው ሰው በልቼ ሳይሆን አንድ ቪላ ቤት ስለነበረኝ ስላለኝ ከመንግስት ጋር ተመሳጥረው ቤቴን ሊቀማ ነው ብላ ነበረ። ስታበረብር የነበረችው ማለት ነው ሳጋ ይተባበራሉ የሚባሉ የሚያውቋቸው ግለሰቦች ይኖራሉ ወይ? ቲክቶክ ላይ ካሉ ከነሚክ ውጭ ማዘር በሚሚክም ራሱ በሀያ ብሩ ፈሮል ብሎ ነው አይቻቸው፣ ልጅ አላቃቸው። ነገሩ ካለቀው በኋላ ነው ለምን በማላቀው አቃቸዋሉ ብዬ አልሆነ እንጂ ስልም አላቃቸውም። እኔ ባባቸው ለምን እደብቃለሁ? ያ ሚኪ ሚኪ ማህሌት ቤት ያገኘችው እኮ ያገኛቸዋቸው አገናኘኋቸው። እኔ ማህሌት ቤት እንዳትመጣ ብላ እንትን ብላለች። እኔ ቤቷንም አላቆም የተቀራየችው አስሮ ስትዘባርቀው ስልጅታ የነበረችው አሁን ነቃቸዋለ ብዬ ለሆነ ማህሌት ሰባት ሚሊዮኑን ከማትበርበሯ በፊት ማህሌት የተከራየችበት ቤት ቦታ ላይ ሚኪ በአጋጣሚ አግኝተው ነበር ያለችው ልጅቷ ሌላኛው ደግሞ ሌላኛው ደግሞ ሲራ የላከው ሀምሳ ሺህ ብር እንደነበረ እና ነገር ግን እናንተ ጋር ሀያ ሀያ ሺህ ብር እንደሚደርስ መጀመሪያ ሀምሳ ሀምሳ ሺህ ብር ተልከው ይልክላቸዋል። ፊራ ያለው ሚኪ ነው ወይንስ መሀሌት ነው የሚለው ቃል በቃል ነው መወቅ ፈለግ ነው። ያው ለእኔ ልንገርህ እንድታቆቆ ነው። እዚህ ቢሮ መርቀን ሰርተን ለእሷ ደውሎ ለእሷ ደውሎ ነው እንግዲህ የሚነግራት ያው አጠገብ ያለች እኔ ኮፊት ፊት ነው የምናገረው። ሀምሳ ሀምሳ ሺ ብር የባጀት መዝጊያ ስለሆነ ሀምሳ ሀምሳ ሺ ብር ሰጥቷቸዋል። ጥሪያቸውና እዚ ጠብቁ እኛ ለእኛ ልጅ ጠራቸው ቆጭ ብለን እስከ ማታ ጠበቅ ነው። የለም እኛ እኮ ብር ስጠን አላልነውም። መረቅ ነው ለሰው እንደ ያደረገው ለሚያደርገው ሁሉ እድሜ ይስጠው፣ ለቀረው እንዲረዳ ብለን ነው እንጂ መቼ ብር ስጠነው አለው? ከሰጠንም እግዚአብሔር ይስጠው ብለን ሲመሽብን በየቤታችን ይሄድ። በሶስተኛ እኮ ደውለው፣ በስልኬ ደውለው ማን እንደሰጠው አላውቅም አላውቀውም። ከዚህ በፊት ብያለሁ። ማህሌ መብረቅ እኮ ይኸውልህ፣ ማዘር እኮ እንትን መብረቅ እኮ ይኸውልህ፣ እዚህ ጋር ለልጅቷ ሲደወልላቸው ማዘር ካልነበሩ ሚኪ መደወሉን በምን ማዘር እርግጠኛ ሆኖ፣ አንደኛ። ሁለተኛ ነገር ደግሞ ማዘር፣ ልጅቷ ማህሌት ናት የደወለችልኝ ብላለች። መሀሌት ናት ሀምሳ ሀምሳ ሺህ ብር ይላክልኛል ብላ ያለችን ብላለች ልጅቷ። አሁን ጋች ድራማ ነው ከማሌት ጋር ጉዳዩ። እኔ ላይ በደንብ ክርር አሁን ኢትዮጵያ ህዝብ በደረግ ተቀብሎ ሚኪ ይተዋወቃሉ ማለት ነው። በመልካም ይሁን በመጥፎ ስለዚህ ማዘር የመጣላቸው ሁኔታ ምናልባት አሁን ይሆ ሚኪ ልጆቹ መጀመሪያ ከዛ በፊት መኪና ያውቁትም ነበር። ነገር ግን ካዩት በኋላ አሁን ደግሞ ሴት መሰት ሚኪ መሆኑን አወቁ። ከዛ ውጭ ትስስሩ ምንድን ነው? ፊራ በሆነ መንገድ የማዘር ቪዲዮ በሚኪ ደረሰው ወይንም በልጅቷ ደረሰው። ነገር ግን እነማዘርን የሚያገኘው በማን ዘንድ ነው ከተባለ፣ በሚኪ ዘንድ ነው። ብሩ የላከለት በሚኪ ነው። ስለዚህ ሶስቱ ይተዋወቃሉ ማለት ነው። ምንም በዚህ ጋር ወንድ ልጆች አሏችሁ ወንድሞች አሏት። መሀሊት ከእነሱ ጋር ትገናኛለች ወይስ አትገናኝ አላውቅም። እያንዳንዱ መብረቁ የሚያወራው ለእኔ ጥላቻ